ሰላም ጤና ይስጥልኝ። ክብራትና ክብራን የዶክተር ዮሐንስ ቻናል ገስ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን እንደናነኝ ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በቫይታሚኖች በጣም ከፍተኛ የሆኑ በየቀኑ መመገብ ያለባችሁ ምርጥ የቫይታሚን ምንጭ የሆኑ አስር ምግቦችን በዚህ ቪዲዮ ላይ በዝርዝር እነግራችኋለሁኝ ማለት ነው። የያዟቸው የቪታሚኖች አይነትና ጥቅማቸውን ለጤናችሁ የሚሰጡትን አስተዋጽኦም እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያዘ ጥያቄ ካላችሁም ሐሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። ሰብስክራይብ ማድረጋችሁን አትዘንጉ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አንደኛ ስፒናች እና ሌሎች ቅጠላማ አትክልቶች ናቸው። ስፒናች ቫይታሚን ኤ እንደ ቤታ ካሮቲን፣ ቫይታሚን ሲ፣ ቫይታሚን ኬዋን እና ፎሌት ወይም ደግሞ ቫይታሚን ቢናይንን ይይዛል። የበሽታ መከላከልን ያጠናክራል። የቫይታሚን ሲ እና የቫይታሚን ኤ ይዘቱ ሰውነትን ከበሽታ ይከላከላሉ። የአይን እይታንም ያሻሽላል። ቤታ ካሮቲን ጤናማ አይኖችን ይደግፋል እና የምሽት እውርነትን ይከላከላል። የአጥንት ጤናንም ያበረታታል። ቫይታሚን ኬ ለጠንካራ አጥንቶች የካልሲየም መምጠጥን ይረዳል። የደም ምስረታንም ይደግፋል። ፎሌት ቀይ የደም ሴሎችን ለማምረትና የደም ማነስን ወይም ደግሞ አኒሚያን ለመከላከልም ይረዳል። ስፒናች አነስተኛ ካሎሪ ያለውና ሁሉንም የሰውነት ስርዓቶችን የሚደግፉ በቪታሚኖች የተሞላ አትክልት ነው። ሁለተኛ ካሮት ነው። ካሮት ቫይታሚን ኤ፣ ቤታ ካሮቲን፣ ቫይታሚን ኬ ዋን፣ ቫይታሚን ቢ ሲክስ እና ባዮቲን ወይም ደግሞ ቫይታሚን ቢ ሰበንን ይይዛል። የአይን እይታን ይጠብቃል። ከፍተኛ የቫይታሚን ኤ ይዘቱ እይታን ይደግፋል እናም የአይን ሞራ ግርዶሽ ወይም ደግሞ ካታራክትን ይከላከላል። የቆዳ ጤንነትንም ይደግፋል። ቫይታሚን ኤ ኮላጅንን ያበረታታል እናም ብጉርንም ይዋጋል። የበሽታ መከላከልንም ያጎለብታል። ጤናማ ነጭ ደምሴሎችን በመፍጠርም ይረዳል። ሜታቦሊዝምንም ይረዳል። ቢ ሲክስ ምግብን ወደ ኃይል በብቃት ለመለወጥም ይረዳል። ካሮት በየቀኑ የሚያስፈልጋችሁን የቫይታሚን ኤ ፍላጎትን በተፈጥሮ ለማሟላት ምርጥ ነው። ሶስተኛ እንቁላል ነው። እንቁላል ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ፣ ቫይታሚን ቢቱ ወይም ደግሞ ሪቦፍላቪን እና ቫይታሚን ቢ12ን ይይዛል። የአንጎልናም የነርቭ ጤናን ይጠብቃል። ቢ12 የነርቭ ተግባርንና የቀየ ደም ሴል ምስረታን ይደግፋል። ጤናማ ቆዳ እናም አይኖችም እንዲኖረን ይረዳል። ቫይታሚን ኤ እና ኢ ሴሎችን ከኦክሲዲቲቭ ስትረስም ይከላከላሉ። የበሽታ መከላከልንም ያጎለብታል። ቫይታሚን ዲ የሰውነትን መከላከያን ለመቆጣጠር ይረዳል። ሜታቦሊዝምንም ያሻሽላል። ቢ ቪታሚኖች ንጥረ ነገሮች ወደ ጥቅም ላይ የሚውል ኃይል ይለውጣሉ። እንቁላል በአንድ ላይ በተመጣጣኝ ዋጋ ብዙ ቪታሚኖችን የያዘ የኃይል ምንጭ ነው። አራተኛ ብርቱካንና ሌሎች የሲትረስ ፍራፍሬዎች ናቸው። እነዚህ ቫይታሚን ሲ፣ ቫይታሚን ቢዋን ወይም ደግሞ ታያሚንና ፎሌት ወይም ደግሞ ቫይታሚን ቢናይንን ይይዛሉ። የበሽታ መከላከልንም ያጎለብታሉ። ቫይታሚን ሲ ነጭ የደም ሴሎችን ያጠናክራልና ኢንፌክሽኖችንም ይዋጋል። የቆዳ ጤንነትንም ያበረታታል። ኮላጅንን በማሳደግ ያለ ጊዜው ማርጀትንም ይከላከላል። የብረት መምጠጥንም ያሻሽላል። የደማነስን ለመከላከል ይረዳል። የልብ ጤንነትንም ይጨምራል። ፎሌትና ቲያሚን ትክክለኛ የልብ ስራን ይደግፋሉ። ብርቱካን ውሃን ያጠጣናል። በሽታ የመከላከል አቅምን ያጠናክራል። እናም ቆዳችን ተፈጥሯዊ ብርሃን እንዲያገኝም ይረዳዋል። አምስተኛ ለውዝ ወይም ደግሞ አልመንድ ነው። አልመንድ ቫይታሚን ኢ፣ ቫይታሚን ቢቱ ወይም ደግሞ ኦሪቦፍላቪን እናም ኒያሲን ወይም ቫይታሚን ቢስሪን በከፍተኛ ይይዛል። ሴሎችን ከጉዳት ይከላከላል። ቫይታሚን ኢ እንደ ጠንካራ አንቲኦክሲዳንት ሆኖ ስለሚሰራ የአንጎል ጤናንም ይደግፋል። ትውስታንና ትኩረትን ያሻሽላል። ኮሌስትሮልንም ይቀንሳል። ጤናማ ቅባቶች እና ቢ ቫይታሚኖች የልብ ጤናን ይጠብቃሉ። ቆዳንም ይንከባከባል። ቫይታሚን ኤ የቆዳ የመለጠጥ ችሎታንና ብርሃንን ይጠብቃል። ጥቂት አልመንድ ከአምስት እስከ ስምንት ፍሬዎችን በየቀኑ የሚያስፈልጋችሁን ቫይታሚን ኤ እናም ጤናማ ቅባቶችን ይሰጣሉ። ስድስተኛ ስኳር ድንች ነው። ስኳር ድንች ቫይታሚን ኤ ወይም ደግሞ ቤታ ካሮቲን፣ ቫይታሚን ሲ እናም ቫይታሚን ቢሲክስን ይይዛል። የበሽታ መከላከልን ያጎለብታል። ቫይታሚን ኤ እናም ሲ የሰውነት በሽታ መከላከያ ስርዓትን ያጠናክራሉ። የቆዳ ጥራትንም ያሻሽላል። በቫይታሚን ሲ አማካኝነት ኮላጅን እንዲመረት ያደርጋል። ስሜትንም ይቆጣጠራል። ቫይታሚን ቢሲክስ ሴሮቶኒን ወይም ደግሞ የደስታ ሆርሞን እንዲመረት ይረዳል። የአይን ጤናንም ይደግፋል። ቤታ ካሮቲን እይታን ጥርት አድርጎ ይጠብቃል። ስኳር ድንች ጣፋጭ ለረጅም ጊዜ የሚቆይ ኃይልን የሚሰጥ ሲሆን የበሽታ መከላከል ስርዓትንም ያጠናክራል። ሰባተኛ አቮካዶ ነው። አቮካዶ ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ኬ፣ ፎሌት ወይም ደግሞ ቫይታሚን ቢ ናይን እና ቫይታሚን ቢ ሲክስን በከፍተኛ ይሰጠናል። አቮካዶ የልብ ጤናን ያበረታታል። ቫይታሚን ኤ እናም ጤናማ ቅባቶቹ መጥፎ ኮሌስትሮልን ይቀንሳሉ። የአንጎል ተግባርንም ይደግፋል። ቢሲክስ እና ፎሌት የነርቭ ምልክቶችን ለማስተላለፍ ያሻሽላሉ። ቆዳን ጤናማም ያደርጋል። ቫይታሚን ሲ እና ኢ የቆዳ ሴሎችን ይመግባሉ፣ እንዲሁም ከጉዳትም ይከላከላሉ። ንጥረ ነገሮችን መምጠጥንም ያሻሽላል። ጤናማ ቅባቶች ሰውነት ቫይታሚን ኤ፣ ዲ፣ ኢ እና ኬን እንዲወስድም ይረዳሉ። አቮካዶ ለልብ፣ ለቆዳ እና ለአንጎል ጤና ተስማሚ የሆነ በ ቫይታሚኖች የበለጸገ ልዕለ ምግብ ነው። ስምንተኛ አሳ ናቸው። ፋቲፊሽ በተለይም ሳልመን፣ ቱና እናም ማካሬል እነዚህ ቫይታሚን ዲ፣ ቫይታሚን ቢ12፣ ኒያሲን ወይም ደግሞ ቫይታሚን ቢ3 እና ቫይታሚን ቢ6ን በከፍተኛ ሁኔታ ይይዛሉ። የአጥንት ጤናንም ያሻሽላሉ። ቫይታሚን ዲ የካልሲየም መምጠጥን ይጨምራል። የአንጎል ተግባርንም ይደግፋሉ። ኦሜጋ 3 እናም ቢ12 የአንጎል ሴሎችን ከጉዳት ይከላከላሉ። የኃይል ምርትንም ያጎለበታሉ። ቢ ቫይታሚኖች ምግብን ወደ ኃይል ይለውጣሉ። ኢንፍላሜሽን ወይም ደግሞ ብግነትንም ይቀንሳሉ። ኒያሲን የኢንፍላሜሽን ምልክቶችን ለመቀነስ ይረዳል። በየቀኑ ወይም ደግሞ በሳምንት ጥቂት ጊዜ ከሶስት እስከ አምስት ቀን መመገብ አለባችሁ። ቅባታማ አሳዎች ምርጥ የተፈጥሮ የቫይታሚን ዲ እና የቫይታሚን ቢ12 ምንጭ ናቸው። ዘጠነኛ ፓፓያ ነው። ፓፓያ ቫይታሚን ሲ፣ ቫይታሚን ኤ፣ ፎሌት ወይም ደግሞ ቫይታሚን ቢ ናይን እናም ቫይታሚን ኤን ይሰጠናል። የምግብ መፈጨትን ይረዳል። ቫይታሚን ሲ እና እንደ ፓፔን ያሉ ኤንዛይሞቹ ፕሮቲኖችን ለመሰባበር ይረዳሉ። የቆዳ ብርሃንንም ያሻሽላል። ብጉርን እናም የቆዳ መደብዘዝን በተፈጥሮ ይዋጋል። የበሽታ መከላከል አቅምንም ያጠናክራል። ቫይታሚን ሲ የነጭ ደም ሴሎችን እንቅስቃሴ ያሳድጋል። አይኖችን እናም እይታንም ይጠብቃል። ቫይታሚን ኤ ሬቲናን ጤናማ ያደርጋል። ፓፓያ የምግብ መፍጫ ስርዓትን ያጸዳል እና በተፈጥሮ በሽታ የመከላከል አቅምንም ያጠናክራል። አስረኛ ሙሉ እህሎች ናቸው። እንደ ኦትስ ወይም ደግሞ አጃ፣ ቡናማ ሩዝና ኪንዋ ወይም የምንላቸው እነዚህ ቫይታሚን ቢ1 ወይም ደግሞ ቲያሚን፣ ቫይታሚን ቢ3 ወይም ደግሞ ኒያሲን፣ ቫይታሚን ቢ6 ፎሌት ወይም ደግሞ ቫይታሚን ቢ9 እና ቫይታሚን ኤን በጥቂቱ ይይዛሉ። ሜታቦሊዝምን ይደግፋሉ። ቢ ቪታሚኖች ካርቦሃይድሬትስን ወደ ኃይል ይለውጣሉ። የልብ ጤናንም ያሻሽላሉ። መጥፎ ኮሌስትሮልን ወይም ደግሞ ኤልዲኤልን ይቀንሳሉ። የአንጎል ተግባርንም ያጎለብታሉ። ፎሌትና ቢሲክስ ትውስታንና የነርቭ ተግባርን ይደግፋሉ። ስሜትንም ያረጋጋል። ስሜታዊ ሚዛን ሴሮቶኒን እንዲመረጥ ያበረታታል። ሙሉ እህሎች ለረጅም ጊዜ የሚቆይ ኃይል እናም ለዕለት ተዕለት እንቅስቃሴ አስፈላጊ የሆኑ ቪታሚኖችን ይሰጣል። በአጠቃላይ እንግዲህ ቫይታሚን ኤ እይታ እና በሽታ የመከላከል አቅምን ለማጎልበት እንዲሁም የቆዳ ጤናንም ይጠብቃል። ቫይታሚን ኤን ከካሮት ከስፒናች እና ከስኳር ድንች ታገኛላችሁ። ቫይታሚን ቢ ኮምፕሌክስ ደግሞ ኃይል እናም የአንጎል እንዲሁም የነርፍ ጤናንም ይደግፋል። እንደ እንቁላል፣ አሳ፣ ሙሉ እህሎችና ስፒናች በቫይታሚን ቢ ኮምፕሌክስ የበለጸጉ ናቸው። ቫይታሚን ሲ ደግሞ በሽታ የመከላከል ስርዓትን ከፍ ለማድረግ ቆዳን ለመጠበቅና የቁስል መፈወስ ውስጥ ትልቅ ሚና አለው። እንደ ብርቱካን፣ ፓፓያ እና ስፒናች ምርጥ የቫይታሚን ሲ ምንጮች ናቸው። ቫይታሚን ዲ ደግሞ አጥንትንናም በሽታ የመከላከል ጤናን ያጎለብታል። እንደ አሳ፣ እንቁላልና የፀሐይ ብርሃን ምርጥ የቫይታሚን ዲ ምንጮች ናቸው። ቫይታሚን ኢ ደግሞ እንደ አንቲ ኦክሲዳንት ሆኖ ይሰራል። የቆዳ እናም የልብ ጤናንም ይጠብቃል። ከአልመንድ ወይም ደግሞ ከለውዝና ከአቮካዶ ቫይታሚን ኢን በጥሩ እናገኛለን። ቫይታሚን ኬ የደም መርጋትን እናም የአጥንት ጥንካሬንም ይጠብቃል። እንደ ስፒናችና አቮካዶ ምርጥ የቫይታሚን ኬ ምንጮች ናቸው። ፎሌት ወይም ደግሞ ቫይታሚን ቢ ናይን ዲኤንኤን ለመጠገንና ቀይ የደም ሴሎች ምስረታ ውስጥ ትልቅ ሚና አለው። እንደ ስፒናች፣ ፓፓያ እና አቮካዶ ምርጥ የፎሌት ምንጮች ናቸው። ታዲያ እነዚህን ምግቦች በአመጋገባችሁ ውስጥ ለማካተት ቀናችሁን ጠዋት በሞቀ የሎሚ ውሃ እንደ ፓፓያ ወይም ደግሞ ብርቱካን ባሉ ፍራፍሬዎች መጀመር ተመራጭ ነው። ለምሳ ወይም ደግሞ ለስሙዚ ስፒናች ወይም ደግሞ ሌሎች አትክልቶችን አንድ ላይ ጨምራችሁ ስሙዚ አዘጋጅታችሁ መመገብ ትችላላችሁ። በየቀኑ አጋማሽ ደግሞ ለውዝ ወይም ደግሞ ካሮትን ተጠቀሙ። ለእራት ደግሞ ስኳር ድንች ወይም ደግሞ ቡናማ ሩዝን በአመጋገባችሁ ውስጥ ጨምሮ ለፕሮቲንና ለቫይታሚን ዲዘስ ደግሞ በሳምንት ከሦስት እስከ አምስት ጊዜ አሳ ወይም ደግሞ እንቁላልን ብትመገቡ ተመራጭ ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አድርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለይኝ ይላለሁኝ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው